የደም ዝውውርን የሚጨምሩ፣ ህመምን፣ ቁርጥማትን የሚቀንሱ ቫይታሚኖችና ምግቦች ህመምና ቁርጥማት ሌሊት በተደጋጋሚ እንድትነቁ ንቁናችሁ፣ ስራችሁ እንዳሰሩ ያደርጋል። እድሜ ሲገፋ የጡንቻ ህመም፣ የመገጣጠሚያ ቁርጥማት የተለመደ ነገር ነው። ጥሩ ዜናው ምንድነው? እነዚህ ቫይታሚንና ምግቦች ትልቅ እፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። እነዚህ ንጥረ ነገሮች ማለትም ቫይታሚኖችና ማዕድናት በሰውነትና ና በእግር ላይ የደም ዝውውርን ፍሰትን በማሻሻል የሰውነት ጡንቻዎችን በማፍታታት የእግር የእጅ፣ የወገብ፣ የአንገት ህመምና ቁርጥማትን ይከላከላሉ ያበርዳሉም። በደንብ እንድትረዱትም ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸማጣት አትፈልጉም። መጀመሪያ ቫይታሚን ቢ6 ን ወይም ቫይታሚን ቢ6 ን እንየው። ቫይታሚን ቢ 6 ፓራዶክሲን በመባል ሲታወቅ ከምታስቡት በላይ ለእግር ጥንካሬ፣ ለጡንቻ ተግባር ትልቅ ሚና አለው። ቫይታሚን ቢ 6 ለነርቭ ጤና መጠበቅ በጣም ጠቃሚ ነው። የጡንቻ መጠገንን እንደገና የማገገም ሂደትን ይደግፋል። እንዲሁም ሰውነታችን ጡንቻችን ለመገንባትና ውፍረትን ማሱን ለማስጠበቅ ፕሮቲን በአግባቡ እየተጠቀመ መሆኑን የማረጋገጥ ስራ ይሰራል። ቫይታሚን ቢ6 ኒውሮትራንስሚተሮችን ወይም የነርቭ መጎድን ይቆጣጠራል። ኒውሮትራንስሚተሮች የጡንቻ እንቅስቃሴን ይቆጣጠራሉ። ያለ ቫይታሚን ቢ6 ወይም ሲክስ መኖር ጠንካራ ጡንቻዎች በጊዜ ሂደት እየደከሙ ይመጣሉ። ቀላል እንቅስቃሴዎች እንደ መቀመጥ፣ መነሳት፣ ደረጃ መውጣት፣ አሰልቺ አድካሚ እየሆኑ ይመጣሉ። ሌላው የቫይታሚን ቢ6 ወሳኝ ጥቅሙ ከነርቭ ሲግናሊንግ ወይም ፍሰት ወይም የመያያዝና የመደጋገፍ ተግባር የተያያዘ ተግባሩ ነው። በሰውነታችን የቫይታሚን ቢ6 መጠን ዝቅ ሲል የነርቭ ሲግናል ፍሰት ይዘገያል ወይም የተሳሳተ ሚና ይጫወታል ወይም ደግሞ ወደ ተሳሳተ አቅጣጫ የመሄድ ባህሪ ያሳያል። በዚህም ምክንያት ለሰውነት መደንዘዝ እንጋለጣለን። በተለይ እግሮቹ አካባቢ ለመጠስጠስ ስሜትና ያልተስተካከለ የእርምጃ እንቅስቃሴ እንደ የእግር መጣመድ አይነት ባህሪ መፈጠር እንጋለጣለን። ብዙ ሰዎች እነዚህ ምልክቶች እንደ የጡንቻ መሟሻሻ አይነት ከእርጅና ጋር ያያይዟቸዋል፣ ነገር ግን የተስተካከለ የነርቭ የጡንቻ ተግባር እንዲኖር የሚያስችሉት ትክክለኛ ንጥረ ነገሮች በሰውነት ውስጥ በማነሳቸው ነው። ከብግነት ጋር የተያያዘ የጡንቻ መድከምን መከላከል መቀነስ ሌላው የቫይታሚን ቢ ስድስት ጥቅም ወይም ተግባሩ ነው። ቫይታሚን ቢ ስድስት የሰውነት የብግነት ምላሾችን ለመቆጣጠር ስለሚጠቅም ጡንቻ ላይ የሚፈጠር ምቾት ማጣትን ይቀንሳል። እግሮች ተንቀሳቃሽ፣ በቀላሉ የሚታዘዙ እንዲሆኑ ይረዳል። ከሆነ እንቅስቃሴ በኋላ የመግረር ስሜት ጡንቻዎች ተሎ ወደ ነበሩበት የመመለስ ችግር ካጋጠማችሁ የቫይታሚን ቢ6 መጠንን ማስተካከል ወይም መጨመር የተሻለ መፍትሄ ያመጣል። ቫይታሚን ቢ6 ከጡንቻ ተግባሩን በተጨማሪ ለቀይ የደም ህዋሳት መመራት ትልቅ አስተዋጽኦ ያደርጋል። እነዚህ የተመሰረቱ ህዋሳት በሰውነታችን ኦክሲጂን ለማጓጓዝ ለማሰራጨት ይጠቅማሉም ጡንቻን ይመግባሉም ጡንቻ ለሆነ ተግባር መሳካት ዝግጁ ጠንካራ መሆኑን የማረጋገጥ ስራ ይሰራሉ። የቫይታሚን ቢ6 መጠን በሰውነት ውስጥ መቀነስ የሂሞግሎቢን መጠን መቀነስን ያመጣል። ሂሞግሎቢን በቀይ የደም ሕዋሳት ውስጥ የሚገኝ ጥሩ ነገር ነው። የሂሞግሎቢን መጠን መቀነስ ደግሞ ጡንቻዎች በቂ ኦክስጅን ስለማገኙ የመድከም ስትራፖ፣ የመክበድ ስሜት እንዲሁም ጥንካሬን የማጣት አይነት ባህሪ ይፈጠራሉ። ከትንሽ ጉዞ በኋላ ወይም ከትንሽ ስራ በኋላ ያልተለመደ ድካም ከተፈጠረ ምናልባት ይህ የሰውነት ቫይታሚን ቢ ስድስትን መፈለግ ምልክት ሊሆን ይችላል። ይህን ወሳኝ ቫይታሚን ወይም ቢስድስትን የት እናገኘዋለን? ቫይታሚን ቢስድስትን ከተለያዩ ምግቦች ልናገኘው እንችላለን። ጥሩ የቫይታሚን ቢ ስድስት ምንጮች የሚባሉትም እንደ የዶሮ ስጋ፣ ሳልሞን፣ ቱና አሳዎች፣ ሙዝ፣ ድንች፣ ሽምብራ እና የተጠናከሩ እህሎች ናቸው። ከቀን ተቀን አመጋገባችሁ እነዚህ ምግቦች ማካተት በተፈጥሮ የቫይታሚን ቢ ስድስትን መጠንን የመተካት የማስተካከል ሂደት ነው። ይህ ተግባርም የጡንቻን ጥንካሬ፣ የነርቭ ተግባርን የመደገፍ ሂደት ነው። ከጨጓራ ከምግብ መፈጨት ጋር የተያያዙ ችግር ላለባቸው ሰዎች ወይም ደካማ የንጥረ ነገር መመጠጥ ባህሪ ባላቸው ሰዎች ወይም የምግብ ገደብ ባላቸው ሰዎች ወይም ዳያተሪ ሪስትሪክሽን የሚባለው ባላቸው ሰዎች ላይ የቫይታሚን ቢ ስድስት ሰፕሊመንቶች የተሻለ የቫይታሚን ቢ ስድስት መጠን በሰውነት ላይ ወይም በደም ውስጥ እንዲኖር ይረዳል። ቫይታሚን ቢ 6 መውሰድ ያሉብን የየቀን የሚፈቀድ የተመከረ መጠን በእድሜና በጾታ ይለያያል። በአዋቂዎች ወይም እድሜያቸው በገፉ ሰዎች እናያለን። በወንድ አዋቂዎች ላይ በቀን 1.7 ሚሊግራም መውሰድ ይኖርባቸዋል። ሴቶች ደግሞ 1.5 ሚሊግራም በቀን መውሰድ ይኖርባቸዋል። ቫይታሚን ቢ 6ን ከምግቦች ማግኘት የተሻለ ሲሆን ቫይታሚን ቢ 6ን በከፍተኛ መጠን በሰፕሊመንቶች መልክ መውሰድ ግን አይመከርም። ምክንያቱም በከፍተኛ መጠን ለረጅም ጊዜ መውሰድ የነርቭ ጉዳትን ሊያመጣ ይችላል። ጥሩና የተሻለው መንገድ ያለምንም የጎንዮሽ ችግር ቀጣይነት ያለው አቅርቦት ለማግኘት ካስፈለገ የተሻለው መንገድ በቫይታሚን ቢ ስድስት የበለጸጉ የተመጣጠኑ ምግቦች ላይ ትኩረት ማድረግ ነው። ስለዚህ የደም ዝውውርን በመጨመር የተለያዩ የሰውነት አካላት ቁርጥማት ህመምን ለመቀነስ አሁን ያየናቸውን ቫይታሚን ቢ ስድስትን የያዙ ምግቦች አዘውትሮ መመገብ ያስፈልጋል። ሌላው ቫይታሚን ኬ ነው። ለጠንካራ አጥንት ወሳኝ የሆኑ ቫይታሚኖች ወይም ማዕድን ቫይታሚን ዲና ካልሲየም ናቸው። ካል ያለ ቫይታሚን ኬ እነዚህ ንጥረ ነገሮች ስራቸውን በትክክል መስራት ይሳናቸዋል። ቫይታሚን ኬ ካልሲየም መከማቸት ካለበት በትክክለኛው ቦታ በአጥንቶች እንዲከማች ይረዳል። ቫይታሚን ኬ ይህን ስራ ባይሰራ ካልሲየም በደም ወሳጅ ቧንቧዎች ወይም አርተሪዎች በለስላሳ ህብረ ህዋሳት ወይም ሶፍት ቲሹስ ላይ በመከማቸት ለደም ስር ግድግዳ መግረር፣ ደካማ የደም ዝውውር መፈጠር፣ ብሎም ለልብና ተያያዥ በሽታዎች መጋለጥ አስተዋጽኦ ያደርግ ነበር። በሌላ አገላለጽ ቫይታሚን ኬ እንቅስቃሴዎችን ለመቆጣጠር ይረዳል። ካልሲየምን ወደ ትክክለኛው ቦታ ይመራል፣ እግሮችን በተስተካከለ መዋቅር እንዲጠበቁና ተንቀሳቃሽ እንዲሆኑ አስተዋጽኦ ያደርጋል። ለአዛውንቶች ወይም በዕድሜ የገፉ ሰዎች ደግሞ የተሻለ ጠቃሚ ያደርገዋል። ጥናቶች እንደሚያሳዩት ከሆነ በሰውነት የቫይታሚን ኬ መጠን በጥሩ ሁኔታ መኖር ዝቅተኛ የቫይታሚን ኬ መጠን ካላቸው ሰዎች ጋር ሲወዳደር እነዚህ የተሻለ ያላቸው ሰዎች የተሻለ የአጥንት ጥንካሬ እንዲኖር፣ ዝቅተኛ የአጥንት መሰበር አደጋ፣ ለአጠቃላይ የአጥንት ጤና እንደሚጠቅም ተረጋግጧል። ምክንያቱም ቫይታሚን ኬ ኦስቲዮካልሲን የተባለውን ፕሮቲን የማነቃቃት ወይም አክቲቬት የማድረግ አቅም አለው። ስለሆነም ኦስቲዮካልሲን ካልሲየምን ከውስጠኛው የአጥንት ፈሳሹ ክፍል ወይም ቦን ማትሪክስ እንዲጣበቅ በማድረግ አጥንት እንዲወፍር፣ እንዲጠነክር ብሎም ስብራትን የመቋቋም አቅም እንዲኖረው የማድረግ ስራ ይሰራል። የቫይታሚን ኬ ተግባር በዚህም አያበቃም። ቫይታሚን ኬ ለመገጣጠሚያ ጤና፣ ለጡንቻ ተግባር በጣም ጠቃሚ ነው። ጠንካራ እግር እንዲኖረን ጠንካራ አጥንት መኖር ብቻ ሳይሆን በቀላሉ የሚተጣጠፍ የሚታዘዝ መገጣጠሚያ ወይም ፍሌክሲብል ጆይንትና በትክክል ስራውን የሚተገብር ጡንቻ እንዲኖረን ያስፈልጋል። ቫይታሚን ኬ የመገጣጠሚያ ብግነትን ይቀንሳል። ያ ማለት ኦስቲዮአርትራይተስ የተባለውን የመገጣጠሚያ ችግር እንዳይፈጠር ይከላከላል። በትላልቅ ወይም እድሜያቸው በገፉ ሰዎች የተለመደ ችግር የሆነውን የጉልበት መግረድን ያስቀራል፣ ይቀንሳል። በምትንቀሳቀሱበት ወቅት የጉልበት ቁርጥማት ህመም ከተሰማችሁ እንዲሁም ለረጅም ጊዜ ከተቀመጣችሁ በኋላ የመግረር ስሜት የሚሰማችሁ ከሆነ የጎደለው ወይም ያነሰውን ንጥረ ነገር ቫይታሚን ኬ ነው ማለት ነው። የቫይታሚን ኬ እጥረትን ስታስተካክሉ የመገጣጠሚያ የጉልበት አካባቢ ምቾት ማጣት ይጠፋል። በቀላሉ መንቀሳቀስ፣ እግራችሁን ማዘዝ እንድትችሉ ይረዳል። የእግር ጡንቻዎች ሲዳከሙ በተለይ በአዛውንቶች ላይ ሚዛንን መጠበቅ መቸገር፣ በቀላሉ መራመድ መቸገር፣ የመውደቅ አደጋ መጨመር መከሰት ይፈጠራል። ቫይታሚን ኬ ጡንቻ እንዲጠነክር ይረዳል። የተስተካከለ የተናበበ እንቅስቃሴ እንዲኖር ይሰራል። እነዚህን ተግባሮች የሚያከናውነውም በጡንቻ ህዋሳት ውስጥ የካልሲየም መጠንን በማመጣጠን ነው። ማመጣጠን መቻሉም የጡንቻ የተስተካከለ እንቅስቃሴ ወይም መስል ኮንትራክሽን እንዲኖር ያደርጋል። በጡንቻዎች ወይም በእግሮች ላይ አንስቴቢሊቲ ወይም ያለመረጋጋት ችግር ሊያመጣ የሚችል ማንኛውም ያልተመጣጠነ እንቅስቃሴ ይከላከላል። ቫይታሚን ኬን የት ልናገኘው እንችላለን? ቫይታሚን ኬን ከምግቦች ወይም ከአትክልቶች ማግኘት እንችላለን። ቫይታሚን ኬን ከቆስጣ፣ ከካሊ፣ ከስዊስ ጫርድ፣ ከኮላርድ ግሪንስ፣ ከብሩስል ስፕሩትስ አይነት አትክልቶች እናገኘዋለን። በተለይ ደግሞ ቫይታሚን ኬ አንድን ቫይታሚን ኬ አንድ በአትክልቶች የሚገኝ የቫይታሚን ኬ አይነት ነው። ሌላም የቫይታሚን ኬ አይነት አለ። እሱም ቫይታሚን ኬ ሁለት ይባላል። ቫይታሚን ኬ ሁለት ከተፍ ላሉ ምግቦች ከአኩሪ አተር ቆየት ካለ አይብና ከእንስሳት ተዋጽኦዎች እንደ ጉበት ቢጫው የእንቁላል ክፍል ቫይታሚን ኬ ሁለት እናገኘዋለን። ቫይታሚን ኬ ሁለት በጣም ጠቃሚ ነው ምክንያቱም በሰውነታችን አክቲቭ ሆኖ ወይም በስራ ላይ ለረጅም ጊዜ ይቆያል። ካልሲየምን ወደ ደም ቧንቧዎች ከመላክ ይልቅ ወደ አጥንቶች በመላክ የተሻለ ሚና ይጫወታል። በተፈጥሮ መንገድ በሰውነታችሁ የቫይታሚን ኬ መጠን መጨመር ከፈለጋችሁ የተሻለው መንገድ አረንጓዴ ቅጠል ያላቸውን አትክልቶችና ሌሎች የተፈላሉ ምግቦችን አዘውትሮ መመገብ ያስፈልጋል። በተለይ ደግሞ እንደ ቆስጣ አካል አይነት ምግቦችን መመገብ ያስፈልጋል። ነገር ግን ለምግብ መፈጨትና መላም የሚረዱ አካላት ችግር ባለበት ሰው ላይ ከምግብ ቫይታሚን ኬን መምጠጥ ችግር ባለበት ሰው ላይ፣ ወይም ለረጅም ጊዜ ጸረ ህዋሲያንን ወይም አንቲባዮቲኮች ላይ የቆየ ሰው ከሆነ ቫይታሚን ኬን ለማግኘት የቫይታሚን ኬ ሰፕልመንቶችን እንደ አማራጭ መውሰድ ይኖርበታል። ነገር ግን እንደ ዋርፋሪን አይነት ደምን የሚያቀጡ መድኃኒቶች ላይ ከሆናችሁ ጥንቃቄ ያስፈልጋል። የቫይታሚን ኬን መጠን ከመጨመራችሁ በፊት ሲሄድ ከሐኪሞቻችሁ ጋር መምከር ያስፈልጋችኋል። ምክንያቱም ቫይታሚን ኬ ለደም መርጋት ስለሚጠቅም አሁን ካየናቸው መድኃኒቶች ጋር ያለመስማማት ባህሪ ያለው ማለት ነው። ስለዚህ የደም ፍሰትን በመጨመር የሰውነትን በተለይ እንደ እግር፣ እጅ፣ አንገትና ወገብ ህመምና ቁርጥማትን ለመቀነስ ካስፈለገ አሁን ያየናቸውን ቫይታሚን ኬ ያላቸው ምግቦች አዘውትሮ መመገብ ያስፈልጋል። ሌላው ፖታሲየም ነው። ጠዋት ተነስታችሁ በምትራመዱበት፣ በምትንቀሳቀሱበት ጊዜ እግር ወይም በእግር ባት አካባቢ ቁርጥማት ህመም ሲያስቸግራችሁ አስቡት። የእግር የጡንቻ ቁርጥማት መኖር የተለመደ የፖታሲየም እጥረት ምልክት ነው፣ ምክንያቱም ፖታሲየም ዋናው የጡንቻ ተግባርን የሚቆጣጠር ማዕድን ነው። ፖታሲየም በጡንቻ ህዋሳት ውስጥና ውጭ ላይ ፈሳሽን ለማመጣጠን ይጠቅማል። ፖታሲየም በሰውነት ውስጥ በሚቀንስበት ጊዜ ጡንቻዎች ያለ ትእዛዝ እና ከቁጥጥሮች ይንቀሳቀሳሉ። ይህም በተለይ በእግሮች ላይ ቁርጥማትና ህመምን ይፈጥራል። ይህ ቁርጥማት እድሜያቸው በገፉ ሰዎች በጣም አስቸጋሪና ከባድ ይሆናል ምክንያቱም በአዛውንቶች የቀነሰ የደም ዝውውር ሂደት ስላለ እንዲሁም የቀነሰ የሟሸ የጡንቻ መዋቅር ስለሚኖር ነው። ቁርጥማት አይነት ምልክት መኖር ጅማሬው ሲሆን ቀስ በቀስ ለረጅም ጊዜ ስንቆም የእግር መንቀጥቀጥ ባህሪ ወይም በምንንቀሳቀስበት ጊዜ የመግረር ያለመታዘዝ ባህሪ መፈጠር ናቸው። ፖታሲየም በነርቮችና በጡንቻዎች መካከል ሲግናሎችን ለማስተላለፍ ይጠቅማል። የተስተካከለ የተመጣጠነ ቀለል ያለ የጡንቻ እንቅስቃሴ እንዲኖር ይረዳል። የፖታሲየም መጠን ሲቀንስ በአንጎልና በጡንቻዎች ላይ የሚኖረው መግባባት ወይም ትስስር እየተዳከመ እየተዳከመ ይመጣል። ይህም መንቀጥቀጥን፣ ልፍስፍስነትን ወይም ድካምን ያመጣል። እንዲሁም በአግባቡ የእግር መዳፍን ማንሳትና መንቀሳቀስን አስቸጋሪ ያደርገዋል። ይህም በአዛውንቶች ላይ የመውደቅ እድልንም ይጨምራል። ለአዛውንቶች እንዳይወድቁ ማድረግ ትልቅና ቁልፍ ነገር ነው። ከጡንቻም በተጨማሪ ፖታሲየም ለጠንካራ አጥንት መኖር ትልቅ አስተዋጽኦ አለው። ቀስ በቀስ የአጥንት ውፍረትን የሚሸረሽረውን አሲድ ለማምከን ኒውትራላይዝ ለማድረግ ይጠቅማል። በፖታሲየም የበለጸጉ ምግቦችን መመገብ የአጥንት መቦርቦርን ፍጥነት ይቀንሳል። ኦስቲዮአርትራይተስ የተባለውን የአጥንት ችግር የመጋለጥ እድልን ይቀንሳል። ጠንካራ እግሮች እንዲኖሩ ይረዳል። ፖታሲየም ጡንቻዎች ላይ ብቻ ሳይሆን ለእግር ጥንካሬ ሁለቱም ማለትም ጡንቻዎችና አጥንቶች በጋራና በተቀናጀ መንገድ እንዲሰሩ የሚያደርግ ንጥረ ነገር ነው። ሰውነትን በተለይ ደግሞ እግርን ማገዝ የሚያስችል በቂ የፖታሲየም የት እናገኛለን? አዎ ፖታሲየምን ከምግቦች ማግኘት ይቻላል። ሙዝ አንደኛውና ዋነኛው የፖታሲየም መገኛ ምግብ ነው። ሌሎችም አሉ። ስኳር ድንች፣ አቮካዶ፣ ቆስጣ፣ ባቄላ፣ ብርቱካን ፖታሲየምን በከፍተኛ መጠን እንድናገኝ የሚረዱን ምግቦች ናቸው። እነዚህ ምግቦችን ያማከለ ከእነዚህ ምግቦች በየቀኑ የተሰባጠረ አመጋገብ መጠቀም ጡንቻዎች እና አጥንቶች ቀጣይነት ያለው ልገሳን ይቻላሉ። ከምግብ ብቻ በቂ ፖታሲየም ለማግኘት ለሚቸገሩ ሰዎች እንደ አማራጭ የፖታሲየም ሰፕልመንትን መጠቀም ይችላሉ። በየቀኑ ምን ያህል የፖታሲየም መጠን ያስፈልጋል? አሁን በሴትና በወንድ የአዋቂዎችን እናያለን። ለአዋቂዎች የተመከረ መጠን ፖታሲየም በየቀኑ ለወንዶች 3400 ሚሊግራም ለሴቶች 2600 ሚሊግራም ፖታሲየም መጠን መውሰድ ያስፈልጋል። ይህ መጠን በፍራፍሬዎች አትክልቶችና ጥራጥሬዎች የተሞላ የተመጣጠነ ምግብ በመመገብ መሳካት የሚችል ነው። ነገር ግን ከፖታሲየም መጠን መጨመር መቀነስ ጋር የሚጋጭ የጤና ችግር ያለባቸው ሰዎች ማለትም እንደ እንኩላሊት በሽታ ያለባቸው፣ ከፍተኛ የደም ግፊት ባላቸው ሰዎች ላይ መውሰድ ያለባቸውን ትክክለኛውን የፖታሲየም መጠን ለመወሰን ከሐኪሞቻቸው ጋር መምከር ይኖርባቸዋል። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሰብስክራይብ፣ ሸር ይደረግ። ቀጣይ ቪዲዮ ምን ይሰራላችሁ እንዲሰራ የምትፈልጉትን ቪዲዮ ኮመን ሴክሽን ላይ አስቀምጡልን። ብዙኃኑ በጻፈው ሀሳብ ዙሪያ ላይ እንሰራላችኋለን። መሰል ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኮችን ስላስቀመጥን ተመልከቷቸው። በእውነቱ ሳዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።